ዋና ዋና ዜና የቅማንት ሕዝብ ባነሳው መብት ጥያቄ ምክንያት ለዘመናት ከማህበራዊ ግልጋሎቶች እንዳይጠቀም እየተደረገ ነው ተባለም። የአማራ ክልል ጸረ ቅማንት ባለስልጣናት የቅማንትን ኮሚቴ ለመበታተን እያደረጉት ያለውን ጥረት አጠናክረው መቀጠላቸው ተሰማም። ከፍተኛ መስዋዕትነት የተከፈለበትን የቅማንት ሕዝብ ትግል ለግል ጥቅማቸው ለመዋል የሚሯሯጡ ግለሰቦች ሴራቸውን አጠናክረው መቀጠላቸው ተነገረም።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 የቅማንት ሕዝብ አነሳዊ መብት ጥያቄ ምክንያት ለዘመናት ከማህበራዊ ግልጋሎቶች እንዳይጠቀም እየተደረገ ነው ተባለም። የቅማንት ሕዝብ ሕገ መንግስቱ የሚፈቅድለትን ራስን በራስ የማስተዳደር ጥያቄ ካነሳበት ጊዜ ጀምሮም በትምህርት፣ በጤና፣ በቴሌኮሙኒኬሽን እና በመብራት ግልጋሎቶች እንዳይጠቀም ሲደረግ ቆይቷል ሲሉ ልዩ ልዩ የማህበረሰብ ክፍሎች ገልጸዋል። ከቅርብ ጊዜ ወዲህ ደግሞ የትራንስፖርት አገልግሎት እንዳያገኝና በቂ የህክምና አቅርቦቶች እንዳይኖሩ በመደረጉም በርካታ ሰዎች በየጊዜው ህይወታቸው እያለፈ መሆኑን የሆስፒታል ምንጮቻችን ጠቁመዋል። አብዛኛው የጭልጋና ላይ አርማጮ ቀጠናዎች መብራት ከሚያገኙበት ቀን ይልቅ ያለ መብራት የሚኖሩበት ጊዜ ይበልጣል የሚሉት የትክልድንጋይ ከተማ ነዋሪዎች ሰሞኑን ካርባባስ ከትክል ድንጋይ ባለው መስመር መብራት ከጠፋ አራት ቀናትን አስቆጥሯል ብለዋል። በቀጠናው መብራት ብቻ ሳይሆን የስልክና ኢንተርኔት አገልግሎትን በየጊዜው እንዳይሰራ ይደረጋል ሲሉ ገልጸዋል። ሆን ተብሎ የስልክና ኢንተርኔት አገልግሎት የሚዘጋው የክልሉ መንግስት በቀጠናው ችግር መፍጠር ሲፈልግ ስለሆነም ሁሉም የቅማንት ህዝብ ጥንቃቄ እንዲያደርግ ሲሉ የጭልጋ ወረዳ ነዋሪዎች አሳስበዋል። ከመብራትና ኢንተርኔት መጥፋት ጋር በተያያዘ ሀሳባቸውን ያጋሩን በርካታ ቅማንቶች ድርጊቱን ከሁለት ጉዳዮች ጋር በማያያዝ ገልጸውታል። የክልሉ ጽንፈኛ መንግስት ከዚህ በፊት ሲያደርግ እንደነበረው በቅማንት ህዝብ ላይ ህግ ለማስከበር በሚል ያቀዱ አካባቢውን የማመስ ዘመቻ እንዳይኖር የሚለው የብዙዎች ስጋት ሆኖ ተገኝቷል። ክልሉ በምህረት የገቡ እስረኞችን ልፈታ ማለቱና የናበራ አለማየሁና አውግቸው ማለደ ቡድን ሰሞኑን ጎንደር ላይ በየቀኑ እየተሰበሰቡ የሚደሰኩሩት የ69 ቀበሌ አስተዳደር ምስረታ ሌላው ምክንያት ሊሆን እንደሚችልም ተገምቷል። በአሁኑ ሰዓት የቅማንት ህዝብ የቀጠናው ፋኖ በሚባል ጽንፈኛ ቡድን ድንገተኛ ጥቃት እየተፈጸመበት መሆኑ እየታወቀም የስልክ መስመር መዝጋትና መብራት ማጥፋት አደጋው ከባድ ነው የሚሉ የቅማንት መብት ተሟጋቾች በበኩላቸው ችግሩ በአስቸኳይ እንዲፈታ ጠይቀዋል። ህብረተሰቡ በተቻለው መጠን የራሱን የግንኙነት መስመር በመጠቀም መረጃዎችን እየተለዋወጠ ራሱን ከሚፈጠሩ ድንገተኛ ጥቃቶች እንዲጠብቅ ሲሉም የቅማንት አጋዮች አሳስበዋል። የሚመለከተው የፌዴራል ተቋም ማህበራዊ ግልጋሎቶችን እንደ ሌላው ኢትዮጵያዊ በኩል ደረጃ የማግኘት መብታችን እንዲያስከብርልን ሲሉ የቅማንት ማህበረሰብ ልዩ ልዩ ክፍሎች በአጽንኦት ጠይቀዋል። የአማራ ክልል ጸረ ቅማንት ባለስልጣናት የቅማንትን ኮሚቴ ለመበታተን እያደረጉት ያለውን ጥረት አጠናክረው መቀጠላቸው ተሰማው። የቅማንትን ህዝባዊና ህገ መንግስታዊ የመብት ጥያቄ ለመናድና አፍኖ ለማስቀረት በተደጋጋሚ ኮሚቴውን የመከፋፈል ስራ ሲሰሩ የቆዩት የአማራ መንግስት ባለስልጣናት ዛሬም በምህረት የገባና በምህረት ያልገባ የሚል ክፍፍል ይዞ መምጣቱ ተሰምቷል። ጽንፈኛው ኃይል ከነፋን ወልደሰንበት ጋር ባቀደው የሴራ ተግባር በተመሳሳይ ክስ ተከሰው እስከዛሬ ያለምንም ፍርድ በስር ላይ እየማቀቁ ከሚገኙት የኮሚቴ አባላት መካከል በምህረት የገቡትን እንፈታለን በሚል እየሰራ መሆኑ ታውቋል። በምህረት የገቡ ናቸው በሚል ከእገታ የሚለቀቁ የኮሚቴ አመራሮችና አባላት ቁጥር 39 ናቸው ያሉት የመረጃ ምንጮቻችን ክልሉ ስልት እየተጠቀመበት ያለው ኮሚቴውን ከሁለት በመክፈል የፈለገውን ለማስፈጸም ነው ብለዋል እስካሁን ባለው መረጃ በምህረት የገቡ መሆኑ በሆነ አጋጣሚ የተይዘው የታሰሩ አመራሮች ና አባላት በአቃቢ ህግ የተመሰረተባቸው ሁለት ክሶች ተመሳሳይ ከመሆናቸውም በላይ የቀረቡት ምስክሮችን በሁለቱ ላይ ያለን ያሉትን ምስክርነት ሲያቀርቡ ቆዩ እንጂ የተደረገ ልዩነት አልነበረም የሚሉ ወገኖች ይህ የአማራውን መንግስት የለየለት ጸረ ቅማንትነት ያመላክታል ሲሉ ድርጊቱን አውግዘውታል በተመሳሳይ ክስ ከተከሰሱ የግፍ እስረኞች መካከል የፍርድ ሂደቱ ባላለቀበት ሁኔታ ያለምንም የተለየ ወንጀልና ክስ እነርሱ የፈለጉትን አግተው የፈለጉትን የሚለቁበት ሂደት የሀገሪቱን የፍትህ ስርዓት መሞት የሚያሳይ ነው ተብሏል። ይህን ጉዳይ የሚመለከተው የፌዴራል መንግስት ተቋም በአስቸኳይ ተመልክቶ እርምት ሊወስድበት ይገባል የሚሉ የቅማንት አጋዮች ድርጊቱን መለ የቅማንት ህዝብ ሊያወግዘው ይገባል ብለዋል። ሁሉም የቅማንት ኮሚቴ አመራሮችና አባላት የታሰሩት በግፍ እንጂ አንዳች ወንጀል ፈጽመው አልነበረም የሚሉት የኮሚቴ አባላት አሁንም ሁሉም ያለምንም ቅድመ ሁኔታ እንዲለቀቁ ሲሉ በአጽንኦት ጠይቀዋል። ህብረተሰቡ የክልሉ መንግስት በተመሳሳይ ክስ በግፍት አስራዊ ፍርድ ሂደታቸውን ከሚከታተሉ ኮሚቴዎች መካከል የተወሰኑትን ለይቶ ለመፍታት የወሰነው ምን ለማትረፍ ነው የሚለውን ማጤን አለበት ተብሏል። ክልሉ በምረት ስማት ታሉ ያሰራቸው ሆኑ በተለያዩ አጋጣሚዎች ተይዘው የታሰሩ የአስተባባሪ ኮሚቴ አመራሮችና አባላት የታሰሩበት ለምን የቅማንትን ጥያቄ ታስተባብራላችሁ በሚል ሰይጣናዊ ቅናት በመሆኑም ከእገታ ለመልቀቅ ምህረት የገባና ያልገባ በሚል ማሴር በቅማንት ላይ የተዘረጋ አደገኛ የመከፋፈያ መንገድ መሆኑ ታውቋል። የቅማንት ህዝብ ጥያቄው ግልጽ መስመሩን በሁሉም ዘንድ የተረዳ ስለሆነ በአማራ ጽንፈኞች ሴራ ሊከፋፈል አይችልም የሚሉት ወገኖች አሁን እየተደረገ ያለውን ሴራ ለተለያዩ የሰብዊ መብት ድርጅቶች ሪፖርት መደረግ አለበት ብለዋል። ከፍተኛ መስዋዕትነት የተከፈለበትን የቅማንት ህዝብ ትግል ለግል ጥቅማቸው ለመዋል የሚሯሯጡ ግለሰቦች ሴራቸውን አጠናክረው መቀጠላቸው ተነገረም። የህዝብን የመብት ጥያቄ ግል ስልጣን ጥማቸውን ለማርካትና ኪሳቸውን ለማደለብ ሊያውሉት እየተሯሯጡ ያሉት አበራ ለማየውና አውግቸው ማለደ ግንባር ፈጥረው እየሰሩ መሆናቸው ተሰምቷል። የቅማንት ህዝብ የመስዋዕትነት ፍሬ የሆነውን የቅማንት ህዝብ ዲሞክራሲያዊ ፓርቲ ቅዴፓን በሊቀመንበርነት እንዲመራ ኃላፊነት የተሰጠው አውግቸው ማለደም ከፓርቲው መመሪያና ደንብ ውጭ በተደጋጋሚ ወደ ባህር ዳር እየሄደ ከክልሉ ጽንፈኞች ጋር ሲያሴር ከቆየ በኋላ ከቅርብ ጊዜ ወዲህ አበራ ለማየው ከተባለው ጸረ ትግል ግለሰብ ጋር በአንድነት በየቀኑ እየተገናኘ እንደሚሰራ የውስጥ የመረጃ ምንጮች አጋልጠዋል። ይህ በእናው ግቸው ማለደና በራ አለማየሁ የተመሰረተው ስልጣን የማሳደድ ጥምረት ከተጠነሰሰ ከአንድ አመት በላይ የወሰደ ቢሆንም ሰሞኑ 69 ቀበሌ አስተዳደርን የመመስረቻ ወቅት ነው በሚል ሁለቱም ጎንደር ላይ ከትመው እየዶለቱ መሆናቸው ታውቋል። የፓርቲው ሊቀመንበር በና በር አለማየሁ ምክር ሀሳብ በፓርቲው ስራ አስፈጻሚ ኮሚቴ ውስጥ ያሉ ክህደቱን የሚቃወሙ አባላትን በግምገማ ስም ለማባረር ለግንቦት 17 ቀን 2017 ዓመተ ምህረት በጎንደር ከተማ የጠራው ስብሰባ ባለመግባባት በመበተኑ ትላንት ግንቦት 18 ቀን 2017 ዓመተ ምህረት ጎንደር ከተማ በሚገኘው ዞብል ሪዞርት ሆቴል ከና በር አለማየሁ ጋር ተገናኝቶ መምከሩ ተሰምቷል። ይህ በገዛ ህዝቡ ላይ የክህደት ስራ እየሰራ ያለው ቡድን ውስጥ ለውስጥ ከሌሎች ከሃዲያን ግለሰቦች ጋር እየመከረ ያለምንም የህዝብ ፍላጎት የአማራ ክልል ሰኔ ወር 2010 ዓ ም ያስተላለፈውን የ69 ቀበሌ ጸረ ቅማንት ውሳኔ ለመተግበር እየኳተነ መሆኑን የመረጃ ምንጮቻችን ተናግረዋል። የቅማንት ህዝብ ጥያቄውን ሲጀምር በፌዴሬሽን ምክር ቤት እውቅና ያለው ህዝባዊ አስተባባሪ ኮሚቴ አቋቁሞ ነው ያሉን የመረጃ ምንጮቻችን የቅማንትን አስተዳደር ከመመስረት ጋር በተገናኘ ከኮሚቴው ውጭ ቅዴፓን ሆነ ከሃዲውን ቡድን አይመለከተውም ብለዋል። ስለ ቅማንት አስተዳደር መመስረትና ለመመስረት ለመወያየትም ሆነ ውሳኔ ለማስተላለፍ መጀመሪያ በግፍ የታሰረው የቅማንት ኮሚቴ ሙሉ በሙሉ መፈታትና ወደ ቀደመ ጤነኛ አቋሙ መመለስ አለበት ሲሉ በርካቶች አስተያየታቸውን ሰጥተዋል። የቅማንት ህዝብና አስተባባሪ ኮሚቴ የአማራ ክልል በ2010 ዓ ም ያስተላለፈው የ69 ቀበሌ ውሳኔ የቅማንትን ህዝብ ከሁለት የሚከፍልና የመተማና አቋራ ቅማንቶችን ገንጥሎ የሚያስቀር በመሆኑ ላለፉት ዓመታት ውሳኔውን በመቃወም ከባድ መስዋዕትነት ሲከፍሉ መቆየታቸው ይታወሳል። በመሆኑም የቅማንት ህዝብ ያነሳውን የመብት ጥያቄ ከጨፍላቂውና ቅማንት ገዳይ ከሆነው የአማራ ጽንፈኛ ባለስልጣን ጋር በመመሳጠር ለመስራት በራሱ የግል ስልጣን ጥማት ተመስርቶም ትላንት በጎንደር ከተማ 14 ራሱን የተሰበሰበው ስግብግብ ቡድን እንደማይሳካለት ከወዲሁ ሊያውቅ ይገባል ተብሏል። መላይ ቅማንት ህዝቢኔ ባንዳዎችና ከሃዲ ያንሴራ ጠንቅቆ በማወቅ የሚመጣን ማንኛውም አይነት አስተዳደር የማቋቋም አጀንዳ እንዳይቀበል የሚሉ ታጋዮች የቅማንት ኮሚቴ ቢሆን ከታሰረበት ወጥቶ ስልሳ ዘጠኝ ቀበሌ አስተዳደር እንቀበል የሚል ሀሳብ ቢያቀርብ በጽናት መቃወም ያስፈልጋል ሲሉ ተናግረዋል። ስልሳ ዘጠኝ ቀበሌ አስተዳደርን የምንቃወመው ኮሚቴው ውስጥ ያሉ አካላት ስለተቀበሉት ሳይሆንም ውሳኔው ጸረ ቅማንት ስለሆነ ነው የሚሉ አስተያየት ሰጭዎች ኮሚቴውም ቢሆን የስልሳ ዘጠኝ ቀበሌ አስተዳደር እንቀበል ብሎ ቢመጣ መጀመሪያ የምንታገለው እሱን ነው ብለዋል። የኤርትራ ሰራዊት ከያዛቸው የኢትዮጵያ መሬቶች ለቆ ወጥቷል በሚል የሚናፈሰው መረጃ ውሸት መሆኑ ተገለጸም። ከሻዕቢያ ጋር ግንባር ፈጥረናል የሚሉ አንዳንድ የትግራይ ሊቃን ከሰሞኑ የኤርትራ ሰራዊት ይዟቸው የነበሩ የትግራይ መሬቶችን ለቆ መውጣቱንናም በሁለቱ ሀገራት መካከል የተዘጉ ድንበሮች እንደገና መከፈታቸውን ሲያናፍሱ ነበር። ይህን ጉዳይ በተመለከተ የክልሉ ጊዜ አስተዳደር ጭምር መረጃው የተሳሳተ መሆኑንና አሁንም የኤርትራ ሰራዊት ከያዛቸው የኢትዮጵያ አካባቢዎች ለቆ እንዳልወጣ ከቀናት በፊት ይፋ ማድረጉ ይታወሳል። የኤርትራ ሰራዊት በራማ በዛላምበሳ በባድመ ድመ በሽራሩና በሌሎችም አካባቢዎች ባኃይል የያዛቸውን መሬቶች አሁንም እንደተቆጣጠራቸው መሆኑን የአካባቢው የመረጃ ምንጮች አረጋግጠዋል። ጉዳይን በተመለከተ ከቢቢሲ ትግረኛ ጋር ቆይታ ያደረጉ ስማቸው እንዳይጠቀስ የፈለጉ አንድ የትግራይ ክልል ባለስልጣን በዛላምበሳ መስመር አንድ የፍተሻ ኬላ መነሳቱን ጠቅሰው የኤርትራ ሰራዊት ከያዛቸው የትግራይ መሬቶች ለቆ እንዳልወጣና የሚናፈሰው መረጃ የተሳሳተ መሆኑን አረጋግጠዋል። ከአድግራት ወደ ዛላንበሳ በሚወስደው መንገድ ኬላ ጥሎ ተጓዦችንና ተሽከርካሪዎችን ሲፈትሽ የነበረው የሻቢያ ሰራዊት መሆኑን የጠቀሱት ባለስልጣኑም አሁን ላይ ኬላው ለምን እንደተነሳ ግን የሚያውቁት ነገር እንደሌለ ተናግረዋል። በሁለቱ ሀገራት መካከል በሚገኙ አካባቢዎች ኬላ ጥሎ ጥብቅ ፍተሻ ሲያደርግ የነበረው የኤርትራ ሰራዊት ሲያደርግ የነበረውን ጥብቅ ክትትል ማላላቱና አንዳንድ ኬላዎችን ማንሳት መጀመሩም የደብረ ጽዮን ቡድን ከኤርትራ መንግስት ጋር ባደረገው አብሮ የመስራት ስምምነት መሰረት የጦር መሳሪያዎችን ጨምሮ አስፈላጊ ቁሳቁሶችን እንደፈለጉ ለማዘዋወር ነው የሚሉ የክልሉ ተቃዋሚዎችም አሉ። በዚህ ወደ መረጃ እንዲሰጠን ያነጋገርነው አንድ ያድግራት ምንጫችን በተለያዩ ማህበራዊ ሚዲያዎች የኤርትራ ሰራዊት ከትግራይ መሬት ወጣ በሚል የሚናፈሰው ወር የፍጹም ስህተት መሆኑን ጠቁሞም ማህበረሰቡ ግን በኤርትራ መንግስት ይሁንታና በራሱ ተነሳሽነት የጋራ ኮሚቴ አቋቁሞ ከዚህ በፊት የነበሩ ማህበራዊ ስጋቶች እንዲረግቡ ማድረጉን ገልጿል። የኤርትራ ሰራዊት በያዛቸው የትግራይ አካባቢዎች የሚኖረው ማህበረሰብ በኢትዮጵያ መንግስትም ሆነ በትግራይ ጊዜ አስተዳደር ብዛም ተስፋ እንደሌለው የገለጸው መረጃ ምንጫችን የኤርትራ መንግስት የሚለውን ትዕዛዝ የማክበር ለመኖር ሲል በሻዕቢያ መንግስት በጎ ፈቃድ በተቋቋሙ የሀገር ሽማግሌዎች አማካኝነት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮችን የመፍታት ተግባራትን እየፈጸመ በተስፋ እንደሚኖር ተናግሯል። የመረጃ ምንጫችን አክሎም ከኤርትራ መንግስት ጋር ግንኙነት ፈጥረናል፣ መደበኛ የሆኑ የህዝብ ለህዝብ ግንኙነቶች ተጀምረዋል በሚል በአንዳንድ የትግራይ ልሂቃን የሚቀነቀነው አጀንዳም ከማህበራዊ ሚዲያ ፍጆታ የዘለለ መሬት ላይ እስካሁን የተለየ ነገር የለም ባለበት እንደቀጠለ ነው ሲል ገልጿል። እንዳድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ።